የኢየሱስ ክርስቶስ የትንሣኤው በረከቶች፣ አንደኛ በጌታ ትንሣኤ ውስጥ ሰዎች አዲስ ልደትን ያገኛሉ። አንደኛ ጴጥሮስ አንድ ከሦስት እስከ አራት የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደ። ሁለተኛ በጌታ ትንሣኤ ውስጥ የኃጢአት ይቅርታ አለ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ክርስቶስም ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው። ሶስተኛ፣ በጌታ ትንሣኤ ውስጥ ፈውስ አለ። የሐዋርያት ሥራ ምዕራፍ 15 ቁጥር 16 የሕይወት መገኛ የሆነውን ገደላችሁት፣ እግዚአብሔር ግን ከሙታን አስነሳው፤ እኛም ለዚህ ምስክሮቹ ነን። ይህ የምታዩትንና የምታውቁት ሰው የበረታው በኢየሱስ ስም በማመጥ ነው። ሁላችን እንደምታዩት ፍጹም ፈውስ እንዲያገኝ ያደረገው የኢየሱስ ስምና በእርሱ አማካኝነት የሚገኘው እምነት ነው። አራተኛ በጌታ ትንሣኤ ውስጥ በመንፈስ ቅዱስ መጠመቃል። የሐዋርያት ሥራ ምዕራፍ 2 ከቁጥር 32 እስከ 33 ይህን ኢየሱስ እግዚአብሔር ከሞት አስነሳው፤ እኛም ሁላችን ለዚህ ነገሮች ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትንና የምትሰሙትን አፈሰሰ። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 እስከ 39። ጴጥሮስም እንዲህ አላቸው፥ ንስሐ ግቡ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ፣ እንዲሁም ጌታ አምላካችን ወደ ራሱ ለሚጠራቸው በሩቅ ላሉትም ሁሉ ነው። አምስተኛ በጌታ ትንሣኤ የወንጌል እንቅስቃሴ አለ። የሐዋርያት ሥራ ምዕራፍ 4 ቁጥር 31ና 33፣ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፤ በሁሉም ላይ ታላቅ ጸጋ ነበረባቸው። ስድስተኛ በጌታ ትንሣኤ ውስጥ የሊቀ ክህነት አገልግሎት አለ። ሮሜ 8 34 ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለ እኛ ይማልድ። ሰባተኛ በጌታ ትንሣኤ ውስጥ የቅዱሳን ትንሣኤ አለ። ሁለተኛ ቆሮንቶስ ምዕራፍ አራት ቁጥር አስራ አራት ምክንያቱም ጌታ ኢየሱስን ከሞት ያስነሳው እኛንም ደግሞ ከኢየሱስ ጋር አስነስቶ ከእናንተ ጋር በፊቱ እንደሚያቀርበን እናውቃለን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 14 እግዚአብሔር ጌታን ከሙታን እንዳስነሳው እኛም ደግሞ በኃይሉ ከሙታን ያስነሳና ስምንተኛ በጌታ ትንሣኤ ውስጥ ከሚመጣው ቁጣ ማምለጣለን አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ደግሞም ከሙታን ያስነሳውና ከሰማይ የሚመጣውን ልጁን ከሚመጣው ቁጣ የሚያድነንን ኢየሱስን እንዴት እንደምትጠባበቁት ይናገራል። ዘጠነኛ የጌታ ትንሣኤ በዓለም ላይ ፍርድ እንዳለ ያሳያል። የሐዋርያት ሥራ ምዕራፍ 17 ቁጥር 31 በመረጠው ሰው አማካኝነት በዓለም ላይ በጽድቅ የሚፈርድበትን ቀን ወስኗል። እርሱንም ከሙታን በማስነሳቱ ለሰዎች ሁሉ ይህንን አረጋግጧል። አስረኛ የጌታችን የኢየሱስ ክርስቶስ ትንሣኤ ቅዱሳን አዲስ አካል እንደሚለብሱ ያረጋግጣል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 42 እስከ 48 የሙታን ትንሣኤም እንደዚሁ ነው። የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የኋላኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ። ነገር ግን በመጀመሪያ የመጣው መንፈሳዊ ሳይሆን ፍጥረታዊ ነው፤ ከዚያም በኋላ መንፈሳዊው መጣ። የመጀመሪያው ሰው ከምድር የተገኘ ምድራዊ ነው፤ የኋለኛው ግን ከሰማይ ነው። ከምድር የሆኑት እንደ ምድራዊ ናቸው። ከሰማይ የሆኑት እንደ ሰማያዊ ናቸው። አስራ አንደኛ የጌታ ትንሣኤ የቅዱሳንን ጠላቶች ሽንፈት ያበስራል። ኤፌሶን 1 ከቁጥር 20 እስከ 21 ክርስቶስን ከሙታን ሲያስነሳው እና በሰማዩ ስፍራ በቀኙ ሲያስቀምጠው የታየው ነው። የተቀመጠውም ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችለው ስም ሁሉ በላይ ነው። አስራ ሁለተኛ የኢየሱስ ትንሣኤ በእርሱ ለሚያምኑ ሁሉ ጽድቅን ይሰጣል። ሮሜ ምዕራፍ 4 ከቁጥር 24 እስከ 25። ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥርልን ጌታችን ኢየሱስን ከሙታን ባስነሳው በእርሱ ለምናምን ለእኛም ጭምር ነው። እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ። እኛም ጻድቅ አድርጎ ለማቅረብ ከሞት ተነሳ። 13ኛ የኢየሱስ ትንሣኤ የእምነታችንን ትክክለኛነት ያረጋገጠ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 14 እስከ 17 ክርስቶስም ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁ ከንቱ ነው። ከዚህ በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ ክርስቶስን አላስነሳውም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስ አልተነሳ፣ ክርስቶስም ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው። አንፈልግም ደግሞ ተስፋ እንደሌላቸው እንደሌሎች ሰዎች እንድታዝኑ አንሻ። ኢየሱስ እንደ ሞተና እንደተነሳ ካመንን በኢየሱስ ሆነው ያንቀላፉትን እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል። በጌታ ቃል የምንላችሁ ይህን ነው፤ እኛ በሕይወት ያለንና ጌታ እስከሚመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳልና በክርስቶስ የሞቱትም አስቀድመው ይነሳሉ። ከዚያም በኋላ እኛ የቀረነ በሕይወት የምንኖረው ጌታን በአየር ላይ ለመቀበል ከሱ ጋር በደመና እንነጠቃለን። በዚህ መሰረት ለዘላለም ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተጽና አሜን